ህይወት እንደ ሸክላ። ትናንት የሆሳና በዓልን አክብሯል። ዛሬ በህይወት የለም። ዮናታን ሰለሞን ይባላል። የኤቢኤስ የካሜራ ባለሙያ ነው። 31 ዓመቶ ነው። በኤቢኤስ በካሜራ ባለሙያነት ለስድስት ዓመታት አገልግሏል። ትናንት በባህር ዳር ከተማ ሆሳና በአርያም በማለት በዓሉን አክብሯል። ለወዳጆቹም እንኳን ለሆሳና በዓል አደረሳችሁ ሆሳና በአርያም መልእክቱን በፌስቡክ ገጹ ላይ አስፍሯል። ትናንት ከባህር ዳር ተነስቶ ከሰዓት በኋላ አዲስ አበባ ዘለቀ። ወደ ኢቢኤስ አብርቶ ካሜራውን አስገብቶ ወጣ። ይሁንና ትናንት በመኖሪያ ቤቱ ህይወቱ ማለፉ ተሰማ። አሁን የተሰማው እጅግ አሳዛኝ መረጃ ነው። ገና በለጋ እድሜው ነው ያረፈው ወንድማችን። በሙያው በጣም በርካታ የኢቢኤስ ባለሙያዎች ያውቁታል፣ በጣም ይወዱታል። በዛ ላይ ደግሞ ስድስት ዓመታት ቆይታ ውስጥም በጣም ጨዋና ታታሪ ስራውን አክብሮ የሚሰራ እንደነበረ ጭምርም ነው። ይህ ወጣት ወንድማችን ህይወቱ ያለፈው እጅግ አሳዛኝና ልብ የሚነካ መረጃ ነው የደረሰን። ነፍስ ይማር። ሚኪ ነኝ ከሚኪታ ፕሪንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ተአማኒ መረጃ ያግኙ። ለእሳታት ካሉ አጫጭር መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።